ቴሬሳው የተመሰገነች የሽያጭ ባለሙያ ነች። ቀድማ ትሠራበት የነበረው አፖሎ የፔጀር አምራች በቀላሉ ሊለቃት አልፈቀደም። አዲስ የሥራ አጋጣሚን ይዞላት መጣ። የበፊት አለቆቿ መሠረቱን ታይዋን ያደረገው ድርጅታቸው ስሙን ሃንጋሪ ለሚገኘው ባክ ኮንሰልቲንግ ለተባለ ተቋም እንዳከራየና መቀመጫውን ቡዳፔስት ያደረገው ድርጅት ያመረታቸው ፔጀሮች እንዲሸጥ ገዥ እንድታፈላልግ ጠየቋት። ያለማቅማማት ጥያቄውን ተቀበለች። እንድትሸጠው የተጠየቀችውን ፔጀር ስትቀበል ግን ወትሮ ከምትሸጠው ከበድ የማለቱ ነገር አልተዋጠላትምና ለምን ስትል ጠየቀች። የሃንጋሪው ኩባንያ ባትሪው ብዙ መቆየት ስለሚችል ነው ክብደቱ የጨመረው የሚል መልስን ሰጣት። ያንንም ተቀብላ ሸማች ማፈላለግ ጀመረች። በዩቲዩብ ማስታወቂያዎችን አስነገረች። ፔጀሮቹ ውሃ እንደማያበላሻቸው የተነገራትን፣ ባትሪያቸው ለአገልግሎት ብዙ ጊዜ እንደሚቆይ የሚያሳዩ ምስሎችን በዩትዩብ ላይ ለቀቀች። ስራዋ ቀልብ መሳብ ጀመረ። ገዢዎች መጡ። በምርቱ ተስበው ሊገዙ ከመጡ ተቋማት መካከል አንደኛውን ቀድማ በአፖሎ የመካከለኛው ምስራቅ የሽያጭ ባለሙያ ያለች የምታውቀው ድርጅት ሰዎች ነበሩ። ትልቁን ኢመንግስታዊ የኃይል አደረጃጀቶችን በመያዝ ቀዳሚ የሆነው የሊባኖሱ ኤዝቦላህ እጅሽ ከምን ብሎ ወደ እሷ መጣ። በ1980ዎቹ መጀመሪያ ላይ የተመሰረተው ኤዝቦላህ የሊባኖስ እርስ በርስ ጦርነት ውጤት እንደሆነ ይታመናል። በ1943 በተመሰረተችው አገር ላይ አነስተኛ የህዝብ ቁጥር የሚከተለውን የሺዓ እስልምና ክንፍ የያዘው ፓርቲው መስራቾቹ ወጣቶች ሲሆኑ የኢራኑ መንፈሳዊ መሪ ኢያቶላ ኸሚኒ ደግሞ የጡት አባቱ ናቸው። ከ1980 ጀምሮ በተለይ ለእስራኤል በሚያሳየው ተቃውሞ የብዙዎችን ቀልብ መሳብ ችሏል። ነፍጥ አንስቶም ጽዮናዊቷን ሀገር ወታደሮች በመፋለምም ይታወቃል። በዚህ ምክንያት መሪው አልሙሳዊ ሕይወቱን ቢያጣም በሐሰን ናስረላ አማካኝነት ጠንክሮ ወጣ። በእስራኤል የሚሰነዘርበት የሰማይም ሆነ የምድር ጥቃት ተቀባይነቱን አልቀነሱበትም በሺህ ዘጠኝ መቶ ዘጠናዎቹ ወደ ፖለቲካ ሜዳ ሰተት ብሎ ገባ በምክር ቤትም ስምንት መቀመጫዎችን አገኘ ይሄ ደግሞ በሕዝቡ ዘንድ ተቀባይነቱን እንዲጨምር አደረገው የትምህርት የጤናና ማኅበራዊ ድጋፎች በመስጠቱ ምክንያት ደግሞ የብዙዎችን ቀልብ አገኘ በዚህ ሁሉ መሃል ግን መሪዎቹ ዋነኛ ጠላታቸው እስራኤል እንደሆነች ከመናገር አልተቆጠቡ ባገኙት አጋጣሚ በሼባ የእርሻ ቦታ ላይ የምታደርገውን መስፋፋት መቃወም፣ ትጥቅ ማደራጀት፣ ሰራዊት ማሰልጠናቸውን አላቆሙም። በፈረንጆቹ ሚሊኒየም ማብሰሪያ ላይ እስራኤል ከሊባኖስ ጠቅልላ እንደወጣች ብትገልጽም ፓርቲው ትጥቁን አልፈታም፣ ጠመንጃውን አላወረደም። እንዲያውም በዚህ ይበልጥ ተነሳሳ። መሪው ሀሰን ናስረላህም ድላቸውን ላለማስተጋቡ ከስድስት ዓመት በኋላ ግን ግጭቱ እንደ አዲስ ተፋፋመ። በ2006 ሦስት የእስራኤል ወታደሮችን ገደለ፣ ሁለቱን ደግሞ አፈነ። በድርጊቱ የተቆጣችው እስራኤል ወደ ወታደራዊ ዘመቻ ገባች፣ ቡድኑም ምን ያህል እየተጠናከረ መሆኑን ለመረዳት ቻለች። 4000 የሚጠጉ ሮኬቶችና ድሮን ሳይቀርት አጥቆ የነበረው ሄዝቦላ ለእስራኤል ቀላል ኃይል ሆኖ መታየትን አልፈቀደም። የተባበሩት መንግስታት ድርጅት ግጭቱን ተከትሎ እስራኤል ከሊባኖስ ጠቅልላ እንድትወጣ ሂዝቦላ ደግሞ ትጥቅ እንዲፈታ በሚል የሽምግልና ሐሳብ ቢያመጣም የቡድኑ ፖለቲካዊና ወታደራዊ አቅም መጨመር እንጂ መቀነስን አላሳየም። በሊባኖስ ውስጥ የተፈጠረው ግጭትና የኢኮኖሚ መዋዠቅ ተጽዕኖውን ይበልጥ አሳደገው። በሶሪያ የእርስ በርስ ጦርነት ላይም ከኢራንና ሩሲያ ጋር ወግኖ ካላሳድ ጎን ቆመ። ይህም ቀጠናዊ ባለድርሻ መሆኑን ከማሳየቱም ሌላ ወታደሮቹ የጦር ሜዳ ልምድን እንዲቀስሙ አደረጋቸው። በሽር አላሳድም ውለታውን በልተው አልቀሩም። ጦርነቱን አሸንፈው አልጋቸውን ካጸኑ በኋላ ከኢራን የሚያገኘውን ወታደራዊ ድጋፍ ያለማቋረጥ በሶሪያ በኩል እንዲደርሰው መንገድ አመቻችተው ውለታቸውን እየመለሱ ቆዩ። ሄዝቦላህ እንዲህ አቅሙን እያሳደገ እያለ ነው በሐማሱ ያህያ ሲንዋር የተቀነባበረ የተባለለት የጥቅምት ሰባቱ ጥቃት እስራኤል ላይ የደረሰው። በጥቃቱ የህፍረት ካባን የተከናነቡት የእስራኤል ወታደራዊ መሪዎች ጥቃታቸውን ጋዛ ላይ መፈጸም ሲጀምሩ፣ ሄዝቦላም አለን ማለቱ አልቀረም፤ ሮኬቶችን ወደ እስራኤል አስወነጨፈ። የድርጅቱ መሪም በዚህ ጊዜ ነው አባሎቻቸው ተንቀሳቃሽ ስልኮችን እንዳይጠቀሙ ያዘዙት። ለምን ተብለው ሲጠየቁም የእስራኤሉ የስለላ ድርጅት ሞሳድ በቀላሉ ስልኮችን መጥለፍ ስለሚችል ለጥንቃቄ ነው ብለው መለሱ። መልእክት ለመላላክ ዓለም ከዓመታት በፊት ጊዜ ያለፈባቸው ብሎ የጣላቸውን ፔጀሮችን ለመጠቀም ወሰኑ። በዚህ ምክንያት ነው ኤአር 924 የተባለውን ምርት ከቴሬሳው ለመግዛት የወሰኑት ማይክል ትክክለኛ ስሙ አይደለም። ለቃለ መጠይቅ ሲቀርብ እውነተኛ ማንነቱ እንዳይታወቅ የፈጠረው ስም እንጂ ካሜራ ፊትም ጥቁር የፊት ሽፋን አጥልቆ ላዩ ላይ መነጽር አድርጎ የተቀመጠ ሲሆን በዚህ ጉዳይ ላይ ሲያብራራ ድምፁም ቀየር ተደርጎ ነው የቀረበው። የሞሳድ ሰላይ እንደነበረ የሚናገረው ማይክል ለአንድ ኦፕሬሽን ኃላፊነት የተሰጠው ከአስር ዓመት በፊት እንደነበር ያስታውሳል። የመልእክት ማስተላለፊያ የሚሆኑ ወኪ ቶኪዎችን ተጠቅሞ የሂዝቦላ መሪዎችን መግደል የሚያስችል እቅድ ሲያወጣ እርግጠኛ አልነበረም። ጊዜው እየገፋ ሲሄድና በስሩ ያሉት አጋሮቹ እያሳዩት የነበረውን እድገት ሲመለከት ግን በራስ መተማመኑ እየጨመረ መጣ። በመጨረሻም የተባሉትን ቦምብ የተገጠመላቸውን ወኪ ቶኪዎች መገጣጠም ቻሉ። ቤተ ሙከራ ውስጥም ሞከሩት፣ በትክክል ይሰራል። ነገር ግን ወኪቶኪዎቹን የሂዝቦላ አባላት ዘንድ ማድረሱ ከባድ ነበር። ሂዝቦላ ከእስራኤልም ሆነ ከአጋሮቿ የሚመጡ መሳሪያዎችን በፍጹም አይገዛም። ስለዚህ ማይክልና አጋሮቹ አዲስ ድርጅቶችን መፍጠር ነበረባቸው። ድንበር ተሻጋሪ ተቋምን ፈጥረው ስልሳ ሺህ የሚጠጉ ወኪቶኪዎችን ለሂዝቦላ ሸጡ። የሂዝቦላ አመራሮችም በጠላቶቻቸው ቦምብ የተገጠመባቸውን ወኪቶኪዎች ባለማወቅ ሸመቱ። ነገር ግን እነዚህ ወኪቶኪዎች በብዛት ጥቅም ላይ የሚውሉት ጦር ሜዳ ላይ በመሆኑ ያሰቡትን ተግባራዊ ለማድረግ ሌላ አማራጭ እንዲያስቡ አስገደዳቸው። አባላቱ በሰርኩሏቸው ላይ በሚጠቀሙት መሳሪያ ላይ ፈንጂውን ለመግጠም አቀዱ። ፓርቲው በተንቀሳቃሽ የእጅ ስልኮች ላይ ያለውን ጥርጣሬ የሚያውቁት የእስራኤል ሰላዮች ትኩረታቸውን ወደ ፔጀሮች አዞሩ። ከወኪቶኪዎች በይዘት የሚያንሱት እነዚህ መሳሪያዎች ግን በውስጣቸው ፈንጂ ለማስቀመጥ አስቸጋሪ ነበሩ። በትንሹም ቢሆን ይዘታቸውን ካልጨመሩ ያንን ማድረግ እንደማይችሉ ያውቃሉ። እያንዳንዳቸው 80 ግራም የሚመዝኑ ፔጀሮችን ላለቆቻቸው አቀረቡ። የጠበቁትን ምላሽ ግን አላገኙም። የሞሳድ ባለሟሎች በዚህ ደስ አልተሰኙም። ወትሮ ከሚሸጠው ምርት ከፍ ማለቱ የሂዝቦላ ሰዎች እንዲጠራጠሩ በር ይከፍታል ብለው ሰጉ። ይዘታቸውን ከዚያ በላይ ሊቀንሱ አይችሉምና ለምን እንደጨመረ ማሳመን የሚችሉባቸውን ምክንያቶች ፍለጋ ላይ ተወጠሩ። የሚቆይ ባትሪ ስላለውና በውሃ የማይበላሽ ስለሆነ ነው ከሚል የማሻሻጫ ቃላት ሌላ ማግኘት አልቻሉም። ቀጣዩ ተግባር ወኪቶኪ ከሸጡበት የተለየ ሌላ አማራጭን መጠቀም ነበር። ለዚህ እንዲረዳቸው አንጋሪ ውስጥ አንድ የመኖሪያ ቤት ተከራዩ። በ2002 ባክ አማካሪ ብለው የንግድ ፈቃድ አወጡለት። አንዲት ሰራተኛ ቀጠሩ። ከታዋቂው አፖሎ የፔጀር አምራች ድርጅት የማምረት ፈቃድን አገኙ። ከታይዋኑ ፔጀር አምራች ስሙን ገዙ። ቢሮአቸውን በሀንጋሪ ከፈቱ። ሞሳድ ደግሞ ተልኮውን ተቀብሎ በሺ የሚቆጠሩ ፔጀሮችን እስራኤል ውስጥ ገጣጥሞ ወደሚፈለገው ገበያ አቀረበ። ምርቶቹ ለሽያጭ ከወጡ በኋላ ከገዢ ጋር የሚያገናኝ የሽያጭ ባለሙያ ያስፈልጋልና ቀድሞ በአፖሎ የሥራ ቆይታዋ ጠንካራ ሠራተኛ እንደነበረች የሚነገርላት ቴሬሳውን ሄደው አማከሯት። እሺቷን ገልፃ ገዢ ማፈላለግ ጀመረች። እሷ ደግሞ ስለ ፔጀሩ በዩትዩብ የሠራችውን ማስታወቂያ ስትለቅ ነው የሄዝቦላ ሰዎች ወደ እሷ መጥተው ያገኟትና ያናገሯት። ግዢውን እንደሚያደርጉ እርግጠኛ ሲሆኑም ፔጀሮቹን በተገቢው መልኩ ለገዢዎቹ የሚያደርስ ሌላ አዲስ አቅራቢ ድርጅት ደግሞ ፈጠሩ። ስሙንም ኖርታ ግሎባል አሉት። ይህ ሁሉ ሲሆን ሻጭዋ ቴሬሳ ውም ሆነች ገዢዎቹ የሄዝቦላ ሰዎች ከእስራኤል የስለላ ተቋም ጋር እየተገበያዩ እንደሆነ የሚያውቁበት ፍንጭ እንኳን አልነበረም። በጭራሽ አላወቁም። የተገዙት ፔጀሮች የጉምሩክ ፍተሻን አልፈው ሌባኖስ ገቡ። በደህንነት መፈተሻ ኤክስሬይ ስካነር ውስጥ ሲያልፉም ምንም ድምፅ አላሰሙም። ሄዝቦላህም ለአባላቶቹ በኪስ የምትያዘዋን ፔጀር እንዲጠቀሙበት አደላቸው። መጥፊያቸው መሆኑን ያላወቁት የሕዝቦላ አባላትም ኪሳቸው ሻጥ አድርገው በሄዱበት ሁሉ ይዘዋት መንቀሳቀስ ጀመሩ። ይህ ዕቅድ የወጣው ከጥቅምት ሰባቱ ጥቃት አስቀድሞ በ2022 ነው። ወደ ተግባር ለማሻገር ጊዜው አሁን ነው እንዲሉ ፍንጭ የሰጠው ግን የሂዝቦላ መሪ ሐሰን ናስራላህ አባሎቻቸው ተንቀሳቃሽ የእጅ ስልካቸውን እርግፍ አድርገው እንዲተዉ ማዘዛቸውን በሰሙ ጊዜ ነበር። ያኔ ፔጀሮች ብቸኛ የመልእክት ማስተላለፊያ ሆኑ። አጋጣሚውን ለመጠቀም ከዚያ በላይ ጊዜ መውሰድ አልተፈለገም። ከዓመት በላይ የቆየውን ኦፕሬሽን የሚያውቁት ጥቂት የስለላ ተቋሙ ሠራተኞችና የተወሰኑ ባለሥልጣናት ብቻ ነበሩ። መስከረም 12 2024 ጠቅላይ ሚኒስትሩ ቤንያሚን ኔታንያሁ ሄዝቦላ ላይ የሚወሰደው ቀጣዩ እርምጃ ምን ይሁን ብለው ሲጠይቁ የሞሳዱ አለቃ ዴቪድ ባሬና ይህንን የፔጀሮቹን ነገር ጠቁሙ ጊዜ እየጨመረ በሄደ ቁጥር መጋለጡ ስለማይቀር አሁኑኑ አጋጣሚውን እንጠቀም በማለት ሐሳባቸውን ገለጹ። በዚህ ሐሳብ ዙሪያ ካቢኔው ለሁለት ተከፈለ። አሁኑኑ ይህን ጥቃት እንፈጽም በሚሉና አይ አሁን ይህንን ካደረግን ለሰፋ ጥቃት ሄዝቦላህን መገፋፋት ነው፣ ቀጠናው ያለመረጋጋት ውስጥ ሊከተን ይችላል የሚሉ ክርክሮች ተስተናገዱ። ጠቅላይ ሚኒስትሩም ከኋለኞቹ ጋር ወግነው ዕቅዱን መፈጸም ችግር ይፈጥራል ብለው ተዉት። የሞሳድ ሰዎች ግን ውትወታቸውን አላቆሙም። ከቀናት ቆይታ በኋላ ኦፕሬሽኑን ሂዝቦላ ሊደርስበት እንደሆነ ሰሙ። ይህንንም ስጋት ይዘው ጠቅላይ ሚኒስትሩ ዘንድ ዳግም ቀረቡ። ኔታንያሁም አጋራቸውን የአሜሪካ መንግሥትና የስለላ ተቋሙን ሲአይኤን ሳያማክሩ ፍቃድ ሰጡ። መስከረም 17 9 ሰዓት ከ30 የህዝቦላ አባላት ፔጀሮች ድምፅ እዚህም እዚያም ይንጫጫል በገበያ ማዕከላት በመኖሪያ በጎዳና በሥራ ቀጠናቸው የነበሩ የፓርቲው አባላት የመጣላቸው መልእክት ምን እንደሆነ ተመለከቱት ሁለቱን ቁልፎች ነክተው መልእክቱን መመልከት ይችላሉ ይላል ብዙዎቹ የተባሉትን አደረጉ ምንም መልእክት ግን አልደረሳቸው በእጃቸው የያዙት ፔጀር ፈነዳ መልእክቱ ከእስራኤል የተላከ የሞት ድግስ እንጂ ከፓርቲያቸው የመጣ መልእክት አልነበረም። የእስራኤል የደህንነት ተቋም ሠራተኞች ካሉበት ሆነው በረቀቀ መንገድ ያጠመዷቸውን ፈንጂዎች የተከሉባቸውን ፔጀሮች አፈነዱ። ፔጀሩን ነካ ነካ አድርገው መልእክቱን ያልከፈቱትም ቢሆኑ አልቀረላቸውም። እነሱም እጅ ላይ ፔጀሮቹ ፈነዱ። ቤሩት ተንጣጣች፣ በትንንሽ ፍንዳታዎች ተናወጠች። 32 ሰዎች ሕይወታቸውን አጡ። አምስት መቶ የሚጠጉት ደግሞ ዐይናቸው ተጎዳ። ሁለት መቶ ሰዎች ከባድ የአካል ጉዳት ገጥሟቸው ሆስፒታል ገቡ። ሄዝቦላና አጋሮቹ ተበሳጩ። የኢራኑ መንፈሳዊ መሪ ሄያቶላ ኸሚኒ እስራኤል ላይ ለጥቃቱ ምላሽ እንደሚሰጡና ተመጣጣኝ ጥቃት እንደሚያደርሱ ዛቱ። በቅድሚያ ግን የሞቱትን አፈር ማልበስ ይቀድማልና ትኩረታቸውን ወደዚያ አዞሩ። ይሄ ደግሞ ለእስራኤል መሪዎች ሌላ አጋጣሚ ይዞላቸው መጣ። ከአስር ዓመት በፊት በሞሳድ የተገጣጠሙት ወኪቶኪዎች ጉዳይ። የኤዝቦላህ ሰዎች ረጅም ጊዜ ሲገለገሉበት የቆዩት ወኪቶኪ ምንም ችግር የለውም ብለው ጎናቸው ላይ ሻጥ አድርገው ወደ ቀብር ሄዱ። እስራኤሎቹ ካሉበት ሆነው በቀብር ቦታ ላይ ወኪቶኪዎቹንም አፈነዱ። 25 የሚጠጉ የፓርቲው አመራሮች ሕይወታቸውን አጡ። ወርሃ መስከረም በሂዝቦላህ በጥሩ የሚታወስ አይደለም። ከአስር ቀን በኋላ ደግሞ እስራኤል የሂዝቦላህ መሪውን ሐሰን ናስራላህ 97 ኪሎ ግራም የሚመዝኑ ቦምቦችን በመወርወር ቤሩት በነበረው መቆያቸው ውስጥ እንዳሉ ገደለቻቸው። ሲማሻይን የቀድሞ የሞሳድ ሰላይ ነበረች። አሁን ወቅታዊ ጉዳዮች ላይ ትንታኔ ትሰጣለች። እነዚህ ጥቃቶች ሂዝቦላህን እንደጎዱት ታምናለች። ሂዝቦላህ አሁን ላይ የተለየ ድርጅት ነው። እንደ በፊቱ ጠንካራ መሪ የለውም። ናስራላህ ብቻ ሳይሆኑ ለሰላሳ ዓመታት የቆዩት ላላይ አመራሮቹም አብረውት የሉም በማለት በጥቃቶቹ ከፍተኛ አመራሮቹን ጭምር በማጣቱ መጎዳቱን ትናገራለች። የሞሳዱ ማይክል የጥቃቱ ዓላማ ፍርሃትን ማንገስ ነበር ይላል። የፓርቲው ፈተና ግን በዚህ ብቻ አላበቃም። ሀገር ውስጥ የደረሰበትን ኪሳራ ተከትሎ ኃይሉን ከሶሪያ ለማስወጣት ተገዷል። ይሄ ደግሞ ራሳቸውን ኤችቲኤስ ብለው ለሚጠሩት የሶሪያ ኃይሎች ግስጋሴ መነሻ ሆኗል። ሂዝቦላህ በሶሪያ ምድር የወጣበትና ኤችቲኤስ በይፋ እንቅስቃሴ መጀመሩን ያወጀበትን ቀን መመሳሰልን የተመለከቱ የቀጠናው ተከታታዮች የሂዝቦላህ መዳከም የበሸር አልአሳድ መንግሥት መፍረስን አንዱ ምክንያት አድርገው ያስቀምጡታል። ጉዳቱ የጋራ ነው። በአላሳድ መንግስት መገርሰስ ተጎጂ ከሆኑት አካላት መካከል አንዱ ሄዝቦላህ ነው። በበሽር አላሳድም በአባታቸው አፌዝ አላሳድ አገዛዝም በቀላሉ ከኢራን የሚያገኘውን እርዳታ ማስተላለፊያ ሆኖ ያገለገለችውን ሶሪያ ከዚህ በኋላ እንደፈለገ መጠቀም የሚችል አይመስልም። ከአላሳድ ጋር አብሮ ሲወጋቸው የነበሩት ሚሊሻዎች የቀድሞ አማጺዎች እስከ መቼ ድረስ ፊታቸውን አዙረውበት ይቆያሉ የሚለውን ግን ጊዜ ይፈታዋል።